ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ውጃችን እንጀምረዋል። አዳዲስና ወቅታዊ መረጃ ማስደመት ጀምረናል። በቅድሚያ ርዕሰ ዜናዎቹን ነግራችኋለን። አብራችሁን ቆዩ። ኢትዮጵያ የአንድ ቢሊዮን ዶላር የቦንድ እዳዋን ለማዋቀር ስታደርግ የነበረውን ድርድር ያለ ስምነት ተቋረጠ። የኢትዮጵያ መንግስት በ2024 ዋና እዳ የሚከፈልበት የአንድ ቢሊዮን የአሜሪካ ዶላር ቦንድ እዳዋን ለማዋቀር ያደረገችው ወሳኝ ጥረት ከቁልፍ የቦንድ ባለቤቶች ቡድን ጋር የተደረገው ድርድር ያለ ስምምነት መጠናቀቁ ተሰምተዋል። ኢትዮጵያ ለዚህ ብድር በየዓመቱ 6.625 ወለድ ለመክፈል ተስማምታ እንደነበር ይታወቃል። የገንዘብ ሚኒስቴር እንዳስታወቀው በመስከረም 15ና ጥቅምት 3 2018 መካከል የተካሄደ ውይይት በሁለቱ ወገኖች የቀረቡት የመጨረሻ ዕዳ ማዋቀር ሀሳብ መካከል ያለው ልዩነት ማጥበብ አልተቻለም ብለዋል። ድርድሩ በዚህ ጊዜ ሳይሳካ ቢቀርም ሰፊ መሻሻል መዘገቡን ገልጾ ውይይቱም ወደፊት እንደሚቀጥል ተስፋ አጠናክሯል ብለዋል። በዚህም ጉዳይ የዜና ትንታኔያችን በቅድሚያ የምናይ ይሆናል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት አሁን የጠቅላይ ሚኒስትር የምስራቅ አፍሪካ አማካሪ ሁኖት አቶ ጌታቸው ረዳ ከመቀንጨር ጋር አልቆረብንም። ኢትዮጵያ እስካሁን ቀንጭራ የቆየችው በተፈጥሮ ስጦታ ያልታደለ የሆነ አይደለም። ችግሩ የነበረው የመሪው ችግር ነው። መቀንጨር ሲባል የኒውትሪሽን ማነስ ብቻ ሳይሆን የመሪውም ችግር ነው ብለዋል። መሪ ከተናበበ በተግባር ተፈጥሮ ቀይሮ ሀገርን ማበልጸግ ይችላል ሲሉ ይህን ተናግረዋል። በዚህም ጉዳይ ዜና ትንታኔያችን አካቶታል። ቆይታችሁ የምትሰሙት ይሆናል ባንክ የኢትዮጵያ ድህነት መጠን በ2025 ወደ 43 በመቶ ከፍ ሊል እንደሚችል ገልጿል። በዚህም ጉዳይ ዜና ትንታኔያችን አካትነዋል። ቆይታቸው የምትሰሙት ይሆናል። ግድቡን እኛ ሳንሆን እነሱ ናቸው የሚጠብቁት ሲሉ የቀድሞው የሀገራችን ጠቅላይ ሚኒስትር አቶ መለስ ዜናዊ የተናገሩት። ግድቡ ራሳችን ነው የሚጠብቁት ማለት ምን ማለት ነው? በዚህም ጉዳይ ፕሮፌሰር አታላይ አየለ ኢትዮጵያ ሁለተኛ የታላቁ ሕዳሴ ግድብ ሙሌት ባከናወነችበት ወት ግብጽ ጉዳዩ አንድ ማሳያ አስተያየት ሰጥተው ነበር። በዚህም ጉዳይ ዜና ትንታኔያችን አካቶታል። በሰሞኑ በተፈጠረው የግብጽ የታላቁ ሕዳሴ ግድብ ግንባታ ሲጀመር አንስቶ ስትፎክርና ስትዝት የነበረችው ግብጽ አሁን ላይ ግድቡ ተመርቆም ፎክረው አልቆመ። በዚህም የሀገሪቱ ፕሬዚዳንት አብዱል ፈታ አልሲሲ ብሔራዊ ጥቅማችንና ና የውሃ ደህንነታችን ለማስጠበቅ አስፈላጊውን ሁሉ እርምጃ እንወስዳለን ሲሉ ፎክረዋል። በዚህም ጉዳይ የዜና ትንታኔያችን በሰፊው አካተናል። ቆይታችሁ የምሰሙት ይሆናል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክሸር ሰብስክራይ ሰብስክራይብ ማድረገውን እንዳይረሱ። ኢትዮጵያ የአንድ ቢሊዮን ዶላር የቦንድ እዳዋን ለማዋቀር ስታደርግ የነበረው ድርድር ያለ ስምነት ተቋረጠ። ሚኒስትሩ ድርድር በዚህ ጊዜ ሳይሳካ ቢቀርም ሰፊ መሻሻልን መዘገቡን ገልጾ ወደፊትም እንደሚቀጥል ውይይቱን አጠናክረው እንደሚቀጥሉ ተናግረዋል። ሁለቱም ወገኖች ለአዲሱ ቦንድ እትም ዋና ዳ 15 ፐርሰንት ቅናሽ ማድረግ 850 ሚሊዮን ዶላር እንዲሁም ክፍያ የመጨረሻ ቀኑ እንደ ኤሮፒያ አቆጣጠር ነሐሴ 15 2029 እንደሆነ ያሳለፉ ሶስት የወለድ ክፍያዎች በሙሉ 993 ሚሊዮን ዶላር እንዲከፍሉ በሚል ነው የተቀራርበው ነበር። ሁሉም ሆኖም ቁልፍ ልዩነት በተለይ የቀረበው የእሴት መልሶ ማግኘት መሳሪያና የኪሳራ ቅነሳ ውሎች ዙሪያ ቀርበዋል። ሁሉም የኢትዮጵያ የውጭ ንግድ ላይ የተመሰረተው የእሴት መልሶ ማግኘት መሳሪያ ቢጠቀሙም ባልተቤቶቸው ከተጨማሪ የውጭ ንግድ በአራት ዓመት ውስጥ 4.75% ከፍተኛ ክፍያ ሲፈልጉ፣ የኢትዮጵያ መንግስት ደግሞ ለረጅም ጊዜ እስከ 2035 ወይም 36 የሚቆይ እና 1.5% የተገደበ ዝቅተኛ ክፍያ ቀርበዋል። ኢትዮጵያ ታላቁ የህዳሴ ግድብ ግንባታ ገና ሲጀመር አንስቶ ስትፎክርና ስትስት የነበረችው ግብፅ አሁንም ግድቡ ተመረቆ ፎከረው አልቆመም። የሀገሪቱ ፕሬዚዳንት አብዱል ፈታ አልሲሲ ብሔራዊ ጥቅማችንና የውሀና ደህንነታችን ለማስጠበቅ አስፈላጊውን ሁሉ እርምጃ እንወስዳለን ሲሉ ፎክረዋል። ኢትዮጵያ ታላቁ ህዳሴ ግድብ ለማስተዳደር እየተከተለች ባለው ኃላፊነት የጎደለው አካሄድ ሀገሬ እጇን አጣጥፎ አትመለከተም ሲሉ ተደምጠዋል። በተባበሩት መንግስታት ድርጅት መተማመናቸው እንደ ድክመት መቆጠር የለበትም ማለታቸው ተነግረዋል። ፕሬዝዳንቱ ባልተመጣጠነ የውሃ ፍሰት የታችኛው ተፋሰስ ሀገራት ጉዳት እየደረሰ ነው ሲሉ ተናግረዋል። ኢትዮጵያ አስቀድማ ሳታውቅን፣ ሳትተባበር ወጥነት የሌለው ውሃ ተለቃለ ብለዋል። ከሳምንታት በፊት ሱዳን ውስጥ ለጎርፍ አደጋ የደረሰው ግብፅ ኢትዮጵያን ወንጅላ ነበር። ኢትዮጵያም ከዚህ ቀደም ግብፅ ላቀረበችው ውንጅላ ምላሽ ሰጥታ ነበር። ይኸው ምላሽ ግብፅ ያቀረበችው ክስ ሐሰት የተሞላ ተንኮል አዘል ነው ብሎታል። ግብፅ የግድቡ መሰረት ሲቀመጥ ነው ፉከራና ዛቻ ማሰማት የተጀመረው። ሀገራቱ እንዲሁም እየፎከረች እስካሁን አለች። በተደጋጋሚ ነይ ወደ ስምነት ግቢ ብትባልም ስምነት ሳታደርግ ቀርታለች። የፉከራና ዘቻ መግለጫ እየሰጠ ግድቡ ተመርቋል። አሁንም ቢሆን ግን ከመፎከረ ወደ ኋላ አለችም። ግብፅም ግድቡ እንዳይሰራ ኢትዮጵያ ድጋፍ እንዳታገኝ ዘመቻ ከማድረግ ባለፈ በሀገር ውስጥ ያለ የፖለቲካ ለመረጋጋት በመጠቀም እንዲሁም ለምዕራባዊ ሰዎች ጉቦ ጭምር በመስጠት ስራ እንዲደናቀፍ ጥረት ማድረጓ አደባባይ ምስጢር ነው። ያደረገችው ሙከራ ሳይሳኩላት ቀርቶ ግድቡ በመርቃት ተደምድሟል። በቀደሙት ዓመታትም ኢትዮጵያን ሳስተዳድሩ የነበሩት የቀድሞ የሀገራችን ጠቅላይ ሚኒስትር ግድቡ እኛ ሳንሆን እነሱ ናቸው የሚጠብቁት በሚል ንግግራቸው ይታወቁ ነበር። ፕሮፌሰር አታላይ አየለ ግብጾች ግድቡን እንመታለን እያሉ የሚዝቱት የሚያስፈራሩት ነገር እንዳለ ተናግረው የግድቡ ግዝፈትና ጥራቱ ግን መቼም ቢሆን ተመቶ ይፈርሳል ተብሎ የሚታሰብ እንዳልሆነ ያስረዳሉ ፕሮፌሰር አታላይ አየለ። ኢትዮጵያ የሁለተኛ ታላቅ ውዳሴ ግድብ ሙሌት ባከናወነችበት ወቅት በግብጽ ጉዳይ አንድ የማይረሳ አስተያየት ሰጥተው ነበር። እንደው እንመታለን የሚለው ተሳክቶላቸው እንኳን የውሃ ሙሊቱ ልክ እንደ ኒውክሊየር ቦምብ ማለት ነው። ለራሳቸው የሚሆነው ጠራርጎ ሜዲትራሊያን ባህር ውስጥ ነው የሚጨምራቸው ሲሉ ነው የገለጹት የቀድሞው የኢፌዴሪ ጠቅላይ ሚኒስትር አቶ መለስ ዜናዊ። በአንድ ወቅት ግድቡን እኛን ሳንሆን እነሱ ናቸው የሚጠብቁት። ከዚህ አንጻር ኢትዮጵያ ብዙ የሚያስጨንቃን ነገር የለም። ግብጾች ከግድቡ ግንባታ መነሻ ጀምሮ ሲፎክሩ ሲዝቱ የነበሩት፣ አሁንም ግድቡ ተጠናቆ ፉከራ አላቆሙም። ኢትዮጵያ እስካሁን ቀንጭራ የቆየችው በተፈጥሮ ስጦታ ያልታደለችውን አደለም። ችግር የነበረው የመሪዎች ችግር ነው። መቀንጨር ሲባል የኒውትሪሽን ማነስ ብቻ ሳይሆን የመሪዎች ችግር ነው ብለዋል። መሪ ከተናበበ ከተግባባ ተፈጥሮን ቀይሮ ሀገር ማበልጸግ ይችላል ሲሉ አቶ ጌታቸው የሚሰጡት ሀሳብ አስተያየት ሀገርን ማሳደግ ይቻላል፣ ማፍረስም ይችላል። በተግባርም አይተናቸዋል። ስለዚህ አሁን ከጠቅላይ ሚኒስትር አብይ አህመድና ሌሎች ሚኒስትሮች ጋር መግባባት ለውጥ እያመጡ ነው። ለውጡም እየታየ ነው። ከከተማ አልፎ ገጠር ላይ ከተሜነት አይታሰብም ነበር፣ በተግባር ግን እያየ ነው ብለዋል። ከደቡብ ክልል ሌሎች ክልል መማር አለባቸው። ፌዴራል መንግስትም ፍትሃዊ በሆነ መንገድ አለበት በተለይ በአማራና ትግራይ ክልሎች ካለው ችግር ጋር ተያይዞ መፈተሻ አለባቸው። በዚህ አይነት ሁሉንም ክልሎች እኩል የሚለሙ ከሆነ ለመንግስት የሚሰጠው ክብር እየሰፋ እየጠነከረ ይመጣል ብለዋል። የጌታቸው ረዳ አስተያየት ትልቅ መረዳት ነው። የአክሴሽን ስርዓት የሚባለውን አንድ ልማታዊ ጉዳይ አንድ ግለሰብ በተግባር ጥበብና ሙያ ክህሎት፣ እውቅና፣ የስራ ፍላጎት ዝንባሌ እንዲኖረው በማስታጠቅ ለጋራ የሆነ ማህበረሰብ ጥቅም ተጽዕኖ የሚፈጥር የአመላካከት ለውጥ እንዲመጣ ማስቻል ነው ብለዋል። በዚህም ስፍራ ሞዴልነት የተ የተሰራው ይህ ነው። በዚህ ልምድ ተያይዞ ተግባሩ መቀጠል አለበትም ሲሉ ተናግረዋል። የዓለም ባንክ ኢትዮጵያ ድህነት መጠን በ2025 43 በመቶ ከፍ ሊል እንደሚችል ተገለጸ። የዓለም ባንክ በኢትዮጵያ ያለው ድህነት በተመለከተ አዲስ በዋጣው ግምገማ አውሮፓ አቆጣጠር 2016 30 በመቶ የነበረው ድህነት መጠን በተያዘው 2025 ወደ 43 በመቶ ከፍ ሊል እንደሚችል አስታውቋል። ይህም የዓመታት ለውጥ ወደ ኋላ የሚቀለበስ ነው ብለዋል። የዓለም ባንክ እንደገለጸው ኢትዮጵያ ከሁለት አስርት ዓመታት በላይ ድህነት መቀነስ ረገድ ጉልህ እድገት ካሳየ በኋላ ባለፉት ጥቂት ዓመታት የተከሰተው ውስጣዊና ውጫዊ ተግዳሮቶች የኑሮ ደረጃ ላይ ተጽዕኖ አድርጓል ተደርጓል ብለዋል። እነዚህ ተግዳሮቶች የኮቪድ-19 ወረርሽኝ፣ የትግራይ ግጭት፣ ከፍተኛ ድርቅና የጠቅላላ የሀገር ውስጥ ምርት ጂዲፒ እድገት መቀዛቀዝና ምርት ግሽበት ናቸው ብለዋል። በዚህ ምክንያት የድህነት መጠኑ እንደ አውሮፓ አቆጣጠር 2016 የነበረው 33 በመቶ 2021 ደግሞ 39 በመቶ ከፍ ማለቱን ገልጿል። በቀጣይ ዓመታትም የበለጥ ይጨምራል ተብሎ እንደሚጠብቅም የዓለም ባንክ አስታውቋል። የዋጋግሽ በከተማ ነዋሪዎች ከፍተኛ ተጽዕኖ ያደረሰ ሲሆን አብዛኛው የገጠር ቤተሰቦች ቢሆኑ ውስጥ በሆነ የገበያ ተሳትፎ ምክንያት ከምግብ ጭማሬ ጋር ተጠቃሚ ያለመሆናቸው ተገልጿል።